ወደ ቤተሰቦቼ እንደምንሰነበታችሁ አባት ይመስገን እኔ እጅጉን ሰላም ነኝ ዛሬ ጥያቄ ሊጠይቃችሁና ወደ ዕለቱ ትምህርታችን እንለፍ በህይወታችሁ እንዴት ነው የምትኖሩት ወይም ህይወታችሁን እንዴት እየኖራችሁ ነው ማለቴ ከእግዚአብሔር ጋር ያላችሁ ግንኙነት ምን አይነት ነው በእምነት ውስጥ ባለ ጸጥታ ውስጥ ነው የምትኖሩት ወይስ በመዘንጋትና በጩኸት ውስጥ ነው የምትኖሩት በዚህ ምድር ላይ እግዚአብሔር እናምናለን የሚሉ ሰዎች ወይም በእምነት የሚኖሩ ሰዎች ሁለት መልክ ነው ያላቸው። ግማሹ በእምነት ውስጥ ባለ ጸጥታ ውስጥ ይኖራል፣ ግማሹ ደግሞ በመዘንጋት ውስጥ ባለ ጩኸት ይኖራል። ምንድን ነው የሚለውን መጨረሻ ላይ ይመጣበታል። ጥያቄ ውሰዱና ግን ለራሳችሁ መልስ ስጡ። እናንተ የምትኖሩት እንዴት ነው በህይወታችሁ ከፍተኛ የሆነ በእግዚአብሔር ላይ መተማመን ኖሯችሁ በዛ እምነት ውስጥ ባለ ሰላም እየኖራችሁ ነው ወይ ወይስ በመዘንጋት በሆነ ችግር ቀን ደግሞ በመጮህ ነው ወይ የምትኖሩት ለራሳችሁ መልስ ሰጡና ተከተሉኝ አዎ በእምነት ውስጥ ባለ እረፍት ነው የምኖረው አንድ አይ በመዘንጋትና በጩኸት ውስጥ እየኖርኩ ተቸግሬያለሁ ወይም ደግሞ እኔ እንጃ እንዴት እንደምኖር ማስተዋል አልቻልኩም የሚለውን ጥያቄ ለራሳችሁ ያዙና ወይም ደግሞ ምንም መልስ ሳሰጡ ተቆጠቡና ትምህርቱን እንከታተል። በመጨረሻ ግን እንመጣበታለን። በመዘንጋት ውስጥ ያለ ጩኸት ምንድን ነው? ወይም በጩኸትና በመዘንጋት ውስጥ ተጣብቆ የሚኖር ህይወት ምን አይነት ነው? በእረፍት ውስጥ ያለ በእምነት የሚመራ ህይወት እንዴት ነው የሚለውን መጨረሻ ላይ ከታሪኩ ተነስን ወደ ህይወታችን ስንመለስ እናየዋለን። ወደ ዛሬው ትምህርታችን ስንገባ ታሪኩን የምናገኘው በሉቃስ ወንጌል ምራፍ 8 ቁጥር 22 ላይ ነው። በተመሳሳይ ይህንኑ ታሪክ በማቴዎስ ወንጌል ምዕራፍ 8 ላይ ቁጥር 23 ላይ እናገኘዋለን። በሉቃስም በማቴዎስም ወንጌል ምዕራፍ 8 ላይ ነው ያለው። በሉቃስ 22 ላይ ይሆናል በቁጥር በዛኛው ደግሞ 23 ላይ ይሆናል። እናንተ ግን ሙሉ ምዕራፉን አንብቡት፣ ማቴዎስን 8፣ ሉቃስን 8 አንብቡት። ታሪኩ እንዲህ ብሎ ይጀምራል። ኢየሱስ ወደ ታንኳ ገባ ይላል። ሐዋርያቱም ወይም ደቀ መዛሙርቱም ተከትለው ገቡ። ጉዞ ጀመሩ። መቼም ስለ ታንኳ ስንነጋገር ታንኳ በየብስ ላይ አይሄድም። ታንኳ የሚሄደው በባህር ላይ ነው። ጉዞው እንደተጀመረ ኢየሱስ ጋደም አለ፣ ታንኳይቱ ላይ ተኛ። አንቀላፋ ማለት ነው። እንቅልፍ ይዞት ተኛ። ምክንያቱም ኢየሱስ ክርስቶስ በከባድ አገልግሎት ውስጥ ነው ያለፈው። ምድርን ከሱ በፊትም ከሱ በኋላም እንደ ኢየሱስ ክርስቶስ ያገለገለ የለም። የኢየሱስ ክርስቶስ አገልግሎት በጣም ታላቅና ከባድ አገልግሎት ነበረች። ስለዚህ እረፍት አልባ ከሆነው አገልግሎቱ የተነሳ ኢየሱስ በስጋው ይደክም ነበርና ያለ እንቅልፍ፣ ያለ ምግብ፣ ያለ እረፍት ብዙ ቀናትን ይቆይ ስለነበረ ከብዙና ከጠንካራ አገልግሎት በኋላ በታንኳ ሲሻገሩ እግረ መንገዱን አረፋለ። ደቀ መዛሙርቱም አብረውት በታንኳ እየሄዱ ትንሽ እንደሄዱ ማዕበል ተነሳ። የባህር ላይ ጉዞ ሁለት አደገኛ የሆኑ አደጋዎች አሉት፣ ወይም ሁለት ናቸው ከባድ የሚባሉት አደጋዎች። አንዳንድ የባህር ላይ ወንበዴዎች በሂደት ነው የተፈጠሩት እንጂ ኢየሱስ በነበረበት ዘመን ወይም ከሁለት ሺህ ዓመት በፊት በነበረው ጊዜ፣ ከዛም በፊት በነበሩ ዓመታት የባህርን ጉዞ የባህር ላይ ወንበዴዎች ብዙ የሚያሰጉት አልነበረም። ምክንያቱም የሰለጠኑ ጀልባዎችና መርከቦች ወይም እንደዚህ ፈጣን የሆኑ ሞተራይዝድ የሆኑ ጀልባዎች ስላልነበሩ የባህር ላይ ወንበዴዎች ብዙ አስጊ አልነበሩም። ባህር ላይ ያለው አደጋ ምንድን ነው ሲባል በባህር ውስጥ ያሉ ፍጥረታትና ባህሩን ከላይ የሚመታው ነፋስ ናቸው፣ ወይም ማዕበል። ማዕበልና ባህር ውስጥ ያሉ አደጋ ናቸው። በህይወታችንም ከውስጣችን የሚነሳና ከውጭ አለም የሚልከው አደጋ ነው ህይወታችንም የሚንጣው። ስለዚህ እየተጓዙ እያሉ ማዕበል ተነስቶ መርከቧን መናጥ ጀመረ። መርከቧን መናጥ ጀመረ። ደቀ መዛሙርቱ ተጨነቁ። ውሃው ጀልባ ውስጥ እየገባ እየሞላ መጣ። ጀልባዋ ልትሰምጥ ነው፣ ፈሩ። ሲፈሩ አንድ ነገር አደረጉ። ኢየሱስን ቀሰቀሱትና ልንጠፋ ነው ተነሳሉት። ምን ልንል ነው? ልንጠፋ ነው፣ ይህችን አትነጥባችን። መጀመሪያም የጠየኳቸውን ጥያቄ የሚያብራራው ሀሳብ እዚህ ጋር ነው ያለው። እስካሁን ድረስ በእምነት ውስጥ ባለ ረፍት ነው የምኖረው ወይስ በመዘንጋት ውስጥ ባለ ጩኸት ነው የምኖረው? የሚለውን የሚመልስልን ትልቁ ሀሳብ እዚህ ጋር ነው ያለው። ወደ ህይወታችን ስንመለስ መጀመሪያ የጠየኳቸው ጥያቄ ግር ብሏችሁም ከሆነ በትክክል ገብቷችሁም ከሆነ በደንብ የሚያስረዳን ሀሳብ ይሄ ነው። ደቀ መዛሙርቱ ማዕበሉ ጀልባዋን ሲያናውጣት ባህሩ ሊውጣት ባለ ጊዜ ፈሩና ደንግጠው ኢየሱስን ቀሰቀሱት ከተኛበት። ይሄ ስጋ ይደክማል፣ ይሄ ስጋ ያርፋል። ኢየሱስ ክርስቶስም ይህን ስጋ ስለለበሰ ነው ያረፈው። የኢየሱስ ክርስቶስ ስጋ መለኮትን ገንዘቡ ያደረገ ስጋ ነው። የኢየሱስ ክርስቶስ መለኮትነትም የሰውን ስጋ ገንዘቡ ያደረገ ነው። ስለዚህ የኢየሱስ ክርስቶስ አገልግሎት አስቀድሜ እንደነገርኳችሁ በጣም ጠንካራ ስለነበረ ይደክማል። የኢየሱስ ክርስቶስ አገልግሎት ከሱ በፊትም ከሱ በኋላም አልተነሳም ያልኳቸው ለዚህ ነው የኢየሱስ ክርስቶስ አገልግሎት ይሄንን ስጋ ከእስራት የፈታ አገልግሎት ነው የጎሰቆሎች ነፍሳችንን ሙልጭ አድርጎ ያጠበ አገልግሎት ነው ምድርን የፈወሰ ሰላምን ለሰው ልጆች ያመጣ አገልግሎት ነው የኢየሱስ ክርስቶስ አገልግሎት በሰዎች አልተደገመም ሊደገምም አይችልም ኢየሱስ ክርስቶስን ተከትለው ኢየሱስ ክርስቶስ ያደረገውን ያስተማሩ የሰበኩ እስከዛሬም አሉ። እኛም እያስተማርን ነው፣ እየተረዳን ነው። በወደፊትም ይቀጥላል። ኢየሱስ ክርስቶስ ያገለገላትን አገልግሎት ግን ማንም አገልግሎት አያውቅም። ከዛ በፊትም አገልግሎት አያውቅም። በብሉይ ዘመን ብዙ አገልጋዮች ነበሩ። የኢየሱስ ክርስቶስን አገልግሎት ግን ያገለገላት የለም። ስለዚህ የኢየሱስ ክርስቶስ አገልግሎት ጠንካራ አገልግሎት ስለነበረ፣ እሳት የተሞላ አገልግሎት ስለነበረ ህያው የሆነ አገልግሎት ስለነበረ ደክሞ ታረፈ። ደቀ መዛሙርቱ ጮሁ። ተነሳ እና አንድ ነገር አላቸው፣ እምነታችሁ የት አለ አላቸው። ለምንድን ነው የምትቀሰቅሱኝ? አብሬያችሁ እያለሁ ለምንድን ነው የማታምኑት? አንተ የሕያው እግዚአብሔር ልጅ ክርስቶስ ብላችሁ ተከትላችሁ አምናችሁ ሕይወትን የምሰጥ የሞትና የሕይወት ሞጊያው በእጄ እንደሆነ ያወቃችሁ እምነታችሁ የት ሄዶ ነው? ለምንድን ነው የዘነጋችሁት? እንደገና እኔ አብሬያችሁ እያለሁ ሸለብ ስላልኩ ብቻ የምትጮሁት ለምንድን ነው አላቸው። ይህን ሀሳብ ይዘን ወደ ህይወታችን እንምጣ። ጥያቄያችን እናስታውስ። በእምነት ውስጥ ባለ ጸጥታ ነው የምትኖሩት ወይስ በመዘንጋት ውስጥ ባለ ጩኸት ነው? ደቀ መዛሙርቱ ጋር የተፈጠረው ይሄ ነው። በታንኳ ላይ ሲጓዙ ኢየሱስ አሸልቦ በእንቅልፍ ውስጥ ነበረ በእንቅልፍ ውስጥ ነበር። ማለት ግን አያውቅም እንዲ ጭራሽ አይሰማም አይለማም ማለት ነበረ። እንደ ሰው ምንም የተደረገውን የማያውቅ እንቅልፍ ነበረ እንዲ አደለም። የኢየሱስ ክርስቶስን በታንኳይት ውስጥ መተኛትና ማንቀላፋት ወደ ህይወታችን ስናመጣው እግዚአብሔር ዝም ሲል ማለት ነው። እግዚአብሔር ዝም የሚለው ለምንድን ነው ከተባለ እግዚአብሔር አስተምሮን፣ እግዚአብሔር አስረድቶን፣ እግዚአብሔር ክብሩን ሰጥቶን፣ እግዚአብሔር በመንፈሱ አገልግሎን ሲያበቃ መንገዳችንን ለእኛ ይተዋል። በህይወታችን የኛ ድርሻ አለ፣ የእግዚአብሔር ድርሻ አለ። ትልቁ እግዚአብሔርን የሚያቅ ሰው ህይወቱ ይሄ ነው። የእኛ የሰው ልጆች ድርሻ አለ፣ የእግዚአብሔር ድርሻ ደግሞ አለ። ስለዚህ በህይወታችን ውስጥ ስንኖር ምን ይሆናል መሰላችሁ? እግዚአብሔርን እናምናለን የሚለው ሰው በአንድ ወገን ያለው ይረሳውና ሌላውን ነገር ሲያጧጡፍ ይኖራል። ምድር ላይ አንድ ችግር ተፈጠረ ሲባል በአካባቢያችን የሆነ አደጋ ተፈጠረ ሲባል የሆነ ትንቢት ተነገረ ሲባል አንድ የሆነ ተራ ጸሐፊም ተራ ማተር የሆነ ጋዜጠኛም ተነስቶ የሆነ ነገር ጻፈ ተናገረ ሲባል ድብልቅልቃችን የሚወጣ ለምንድን ነው ሲባል፣ እግዚአብሔር ከኛ ጋር እንዳለ እግዚአብሔር በህይወታችን ውስጥ ባህሩን እንደ አለሙ እንውሰደው። ማዕበሉን ደግሞ አለም እንደሚልክብን እንውሰደው። በውሃ ውስጥ ሁለት አደጋዎች አሉ ተባብለናል። አንደኛው ውሃ ውስጥ ያሉ ፍጥረታት የሚያደርሱት አደጋ ነው። ትልልቅ ጉማሬዎች አሉ፣ ትልልቅ አዞዎች አሉ ትልልቅ አሳነባሪዎች አሉ። ደግሞም መርዛማ ናቸው፣ ሰባሪ ናቸው፣ ተበቃይ ናቸው፣ በጣም አደገኞች ናቸው። ከውጭ ደግሞ ማዕበል አለ። ውሃውን ነፋሱ ሲመታው ከተራራ ጋርና ከመሬቱ ጋር የሚጋጨው ነፋስ፣ አውሎ ንፋስ ውሃውን ሲያናውፀው በውሃው ላይ የሚንቀሳቀስ ማንኛውም አካል ይሰጥማል፣ ይሞታል፣ ይበላል። ባህር ውስጥ ቢወድቅም ከውስጥ ያሉ ትልልቅ አራዊት ናቸው የሚቀበሉት ወይም በውሃ ውስጥ ያሉ ፍጥረታት ናቸው የሚቀበሉት። ስለዚህ ህይወታችን እንደዚህ ነው ያለው። አንዳንዶች ደግሞ በእምነት ውስጥ ባለ መረጋጋት የሚኖሩ አሉ። እናንተ የትኛው ናችሁ? ነው ዋናው ትምህርቱ። ይሄ ነው ትምህርቱ በሉቃስና በማቴዎስ ወንጌል ምዕራፍ ስምንት ላይ ያለውን ታሪክ ኢየሱስ በታንኳ ገብቶ ሲጓዝ፣ አብረውት ደቀ መዛሙርቱ ሲጓዙ፣ ማዕበል ተነስቶ ተደበላለቀ የሚለውን ታሪክ መስማት አይደለም ዋናው ጉዳያችን። እሱን ማንበብም ትችላላችሁ። ከዚህ በፊትም ሰምታችሁታል። ይህንን ታሪክ ያስተማራችሁም አላችሁ። ይህንን የመጽሐፍ ቅዱስ ክፍል ደጋግማችሁ የተማራችሁም፣ ያስተማራችሁም፣ ያንበባችሁም አላችሁ። ጉዳው ግን እሱ አይደለም። ስለዚህ ባህሩን ስንተረጉመው ይሄ ዓለም ነው የምንኖርበት፣ ረግጠ ነው የምንራመድበት ዓለም ነው። ማዕበሉ በምድር ላይ እያለን የሚነሱ ትልልቅ አደጋዎችና ሁከቶች ናቸው። እነሱ ከውስጣችንም ይነሳሉ፣ ዓለምም የሚለቅብናል። ጀልባዋ ወይም ደግሞ ታንኳ ህይወታችን ነው። በዚህ ዓለም ላይ ስንኖር እነዚህ ሁለት አደጋዎች አሉ። ብዙዎቻችን ግን የሚገጥመን ምን እንደው ታውቃላችሁ? ችግር ሲፈጠር ብቻ ነው እግዚአብሔርን የምናስታውሰው። በእርግጠኝነት እዛ ጋር አልተጻፈም እንጂ ደቀ መዛሙርቱ ኢየሱስ ትዛል አላቸው። የራሳቸውን ወሬ ያወሩ ነው የሚሄዱት። በእርግጠኝነት እሱ ሸለብ ሲል ኢየሱስ ክርስቶስ ወለደ እግዚአብሔር ወይም የእግዚአብሔር ልጅ ከኛ ጋር ነው የህይወትና የሞት ቁልፍ በእጁ የሆነ ከኛ ጋር ነው፣ ምንም የሚያስፈራን ነገር የለም ብለው ስለ ሰማይ መንግስት ምድር ስለመባረኳ ስላለው የእግዚአብሔር ርስት አልነበረም የሚያወሩት በእርግጠኝነት መቼም ዝም ብለው በውሃ ላይ ተኮራርፈው ወይ እነሱ ሸለብ ብለው በእንቅልፍ አይሄዱ ያወራሉ። በአንድ ወቅትም ባስተማርኩት ትምህርት ላይ ኢየሱስ የጠየቃቸው ጥያቄ ነበረ። በመንገድ ላይ ምንድነው ያወራችሁት ሲላቸው እነሱ ሌላ ነገር ነበር ሲያወሩ የነበረውእና በዛ ስለተናገርኩት አሁን በዚህ አልናገርም እና ሰውኛ ነገር ነው ሲያወሩ የሚሄዱት። ብዙዎቻችንም በሰውኛ ጉዳዮቻችን ተውጠን በሐሜት ባሉባልታ፣ በስርቆት፣ በጥላቻ፣ በርስ በርስ ንትርክ ስንደበላለቅ እንቆያለን። የሆነ ነገር ኮሽ አለ ሲባል በቃ መቅሰፍት መጣ፣ ወረርሽ መጣ፣ ትንቢት ተነገረ፣ ልናልቅ ነው፣ ልንጠፋ ነው። ሁል ጊዜ ልንጠፋ ነው። እኔ እንደ ትውልድ ያለመጥፋትም ስራ የለው እንዲ ብያቃል። በቃ ትንንሽ ወሬዎች ናቸው የሚያስደነግጡን። ከዛ ሰው መጮህ ይጀምራል። እግዚአብሔር ሆይ እኛን አልፈጠርክም ወይ ለምንድ ነው ምትረሳ? ለምንድ ነው ዝም የምትለው? ልናልቅ ነው ልንጠፋ። የዚህ ዘመን ደግሞ ትልቁ ጭት ልናልቅ ነው ነው። ትንቢቱም ታልቃላችሁ ነው። አንዳንዱ በአርማዶ ተሻግራቸው ሀብታም ትሆናላችሁ ይለ። እንደዚህ እግዚአብሔር ሀብታም ያደረግም እንዴ? ይህ ምድር የተረገመን ያለው ማን ነው? ምድራችን እንድኮ ድሃ አደረጋቸዋት። በ የስደትና የድህነት የመዋነት ትንቢት እየተናገራችሁ እኮ ምድራችንንም ድሃ አደረጋቸዋት፣ ትውልዱንም ደንቆሮ አደረጋችሁት፣ ስደተኛ አደረጋችሁት። ጩኸት ነው በቃ አሁን አድነን ነው፣ ልንጠፋ ነው ነው፣ ልትቀሰፍ ነው ነው፣ ትጠፋለህ ነው። በእርግጥ አመፅና ክፋትን የሚያደርግ ትውልድ አሁንም ቢሆን ይጠፋል ይሄ በጣም ግልጽ ነው ግን እግዚአብሔርን እናምናለን የሚል ሰው ወይም የሚል ህዝብ ወይም እግዚአብሔርን የሚያምን ትውልድ ሲደርስበት ብቻ መጮህ የለበትም ነው የምንማረው ከዚህ ሐዋርያቱ ስለረሱት ነው እንጂ ማዕበሉ ሲነሳ እግዚአብሔር ከኛ ጋር ነው ይሉ ነበር። ወይም የማዕበሉን መነሳት ብዙም ትዝ ይላቸው ነበር። ሁሉም በእያንዳንዳቸው ሀሳብ ውስጥ በራሳቸው ፍላጎት ጭልጥ ብለው ጠፍተው የራሳቸውን ሀሳብ ነበር የሚያወሩት። ድንገት ማዕበል ሲነሳ ግን መጮህ ጀመሩ። በመዘንጋት ውስጥ ያለ ጩኸት ማለት ይሄ ነው። እግዚአብሔርን በህይወታችን እንዘነጋለን፣ እንኖራለን፣ እንኖራለን። በቃ ስንደልቅ፣ ስንጨፍር፣ ስንደንስ፣ እንደፈለገን ሁከት ስንፈጥር እንኖርና ህይወታችንን አደጋ ላይ ሊጥል የሚችል የሆነ ወሬ ሲሰማ ሆኖ አደለም እኮ ገና ወሬ ሲሰማ የሆነ ሀገር በማዕበል ሲመታ አውሎ ንፋስ እሳት መታ ሲባል፣ ዘመኑ ደርሷል ይላል አንዱም መጽሐፍ ቅዱስ ይገልጽና የት ነበርክ? በቃ የሆነ አንድ ቦታ ላይ በአውሎ ንፋስ ተመታ የሆነ ከተማ በቃ እሳት ነደደ ምናምን ሲባል ወይ አውሮፓ፣ አፍሪካ፣ አረብ ውስጥ ወይ ወደ አሜሪካን ሀገር በቃ በምዕራብም በምስራቅም በሰሜንም አደጋ ተነሳ ሲባል፣ ብልጥ የሆነው ነጋዴ መጽሐፍ ቅዱሱን ይጠቅስና ይኸው እንዲህ ተብሎ ነበር ይላል። ውሸታም ነህ አይልም። ቢልም ለዚህ አይደለም አንተ ምን ሆነሃል? ካሊፎርኒያ ሲቃጠል ባለፈው ካሊፎርኒያ ላይ ያለ የማን ነው? ሆሊውድ ሲቃጠል የሆሊውድ መንደር ተቃጥሏል አለ ባለፈው በቅርብ ወራት ባለፈው ዓመት ሲቃጠል ሰው አናፈሰው ቁጭ ብሎ እንዲህ ተብሏል መጽሐፍ ቅዱስ ትንቢቱ ሊደርስ በቃ ሲገለሙት ኖሮ እውነት ሆሊውድ መንደር የሚኖሩ ሰዎች በሃሊውድ ውስጥ ያሉ ሰዎች አሁን እናንተ ከምታወሩት ወይ እኛ ከምናወራው በላይ እን ጥፋት አጥፍተዋል ገልሙተዋል ብላችሁ ታስባላችሁ? ብቻ እንደዚህ በቃ መጽሐፉን ይገልጽና እንደዚህ ሊሆን ነው ይላል። ትናንትና የት ነበር? ለምንድን ነው ያላስተማርከው? ሁሉም እግዚአብሔርን ረስቶ ሲጨፍር ይቆይና ችግር ሲደርስ ግማሹ ይጮኻል፣ ግማሹ ደግሞ ድርጊቱን ይተነትናል። በመጽሐፍ ቅዱስ ምድር ላይ ያለ ድርጊት ሁሉ መጽሐፍ ቅዱስ ውስጥ ቃል በቃል እዚህ ቦታ እንዲህ ተደርጓል ተብሎ የሚተነተን ነው እንደ ሜትሮሎጂ ያደርጋችሁት መጽሐፍ ቅዱሶጥ በቃ የሜትሮሎጂ ያደረጋችሁት ወይም የአየር ትንባይ ያደረጋችሁት ተው እንጂ። ይሄ ምን ይባላል? በመዘንጋት ውስጥ ያለ ጫጫታ ነው። በመዘንጋት ውስጥ ያለ ጩኸት ነው። እግዚአብሔርን አንድ ቀን ትዝ ብሎን አያውቅም። ስለ እግዚአብሔር ተነጋግረን አናውቅም። ልጆቻችንን፣ ወላጆቻችንን፣ ቤተሰባችንን፣ አካባቢውን፣ የሚከተለንን ሕዝብ፣ ትውልዱን አስተምረን አናውቅም። ተመካክረን አናውቅም። ዝም ብሎ በቃ ሁሉም በየራሱ መንገድ ሲዘርፍ ሲነጥቅ ሲደባደብ ሲቀባጠር ይቆይና የሆነ ነገር ተፈጠረ ሲባል ጌታ ሆይ ልንጠፋ ነው አድነን ይላል። ሌላው ደግሞ ይነሳና ተብሎ ነበር እኮ በቃ ያውላቸው እንግዲህ ብሎ ደግሞ እሱ ይነግዳል። ይሄ አለመታደል ነው። ይሄ በራሱ ግማን ነው። በመዘንጋት ውስጥ ያለው ጭወት የሚባለው ይሄ ነው። በእምነት ውስጥ ያለው እረፍት ምንድን ነው ሲባል ደግሞ ሰዎች ሁልጊዜ እግዚአብሔርን ያስባሉ ሁል ጊዜ ያመሰግናሉ። ሁል ጊዜ ይጸልያሉ። ልጆቻቸውን፣ አካባቢያቸውን፣ ቤተሰባቸውን በዙሪያቸው የሚኖረውን ሰው ሁል ጊዜ ስለ እግዚአብሔር ምን ያደርጉታል? ያስተምሩታል፣ ያሳውቁታል። ሕይወታቸው የተባረከ ነው። በእምነት ይኖራሉ። ችግር ሲፈጠርም እግዚአብሔር ሆይ የወደድከውን አድርግ። ይሄ ያንተ ከሆነ አንመልሰውም፣ ያንተ ካልሆነ ደግሞ በአንተ እናመልጣለን ብሎ ምን ይሆናል? ይረጋጋል። በሰላም ውስጥ ይኖራል። ባይሆን እንኳን ከእግዚአብሔር ጋር ከሆንን የምድር መቅሰፍት አብሮ ከኃጢአተኞች ጋር ቢያጠፋን እንኳን ሕያውን ለምን ቢባል ኢየሱስ ክርስቶስ መቃብርን ፈንቅሎ ስለተነሳ። ሁልጊዜ ግን ኑሯችን ከእግዚአብሔር ጋር ስላልሆነ ስለማናስብ፣ ስለማናስተውል ምን እንሆናለን? እንደነግጣለን። የሆነ ነገር ሲፈጥ ይሸበራለን። በእርግጠኝነት ግን ሁሉም ሰው ከእግዚአብሔር ጋር ያለው ሕይወት የዕለት ተዕለት ተግባራዊ እንቅስቃሴ ሆኖ ሁሌ ከእግዚአብሔር ጋር ቢኖር በእርግጠኝነት ሰው ስለ መቅሰፍት አያወራም፣ ምድርም ስትሸበር አብሮ አይሸበርም። ለምን ሲባል እግዚአብሔርን የሚያምን ሰው እንዴት ይሸበራል? እዛች ታንኳ ላይ የሆነው ይል ኢየሱስ ክርስቶስን ምን አሉት? ታንኳይቱን ውሃው እየሞላው ሲመጣ ልትሰምጥ ስነብ ነበረ። ተነስ ብለው ቀሰቀሱት። መቼም ኢየሱስ እንደ ማንኛውም ሰው አይኑን እያሻ አይነቃም። ምንድን ነው ሚላቸው አልተጻፈም እንጂ እዛ ጋ ያለውን የኢየሱስን ባህሪ ተከትለን ያለውን ሁኔታ እናንብብ ሲባል ምንድን ነው የሚለው? ለምንድን ነው የምትቀሰቅሱ? ለምንድን ነው የምትንጫጩት? ሁል ጊዜ እኔ ከእናንተ ጋር ነኝ። ለምንድን ነው በልባችሁ ያላስቀመጣችሁኝ? እንደ ድር ቤት እቃ ብቻ ስትፈልጉ በሆነ ቀን ለምንድን ነው ወደ እኔ የምትመጡት? እኔ ሁሌ ከእናንተ ጋር አይደለሁም? ለእኔ አታዝኑም እንዴ? አገልግሎት አይታያችሁም እን እንደ ደከመኝ አታዩም እንዴ? እኔ ማረፍ የለብኝም እንዴ? የእናንተን ስጋ ለብሼ ስባዝን ስደክም ሁሌ ስተጋ አታግዙኝም እንዴ? በቃ እናንተ እንደፈለጋችሁ ስትባዝኑ ቆይታችሁ የሆነ ችግር ሲፈጠር ነው እንዴ ጋ ነው የምትመጡት? እምነታችሁ የት ሄደ? አታምኑም እንዴ? እምነታችሁ ሁሌ አብሯችሁ አይኖርም እንዴ? እምነታችሁን ጥላችሁ ሌላ ሰው እንደገና ደግሞ ጩኸት ነው ወይ እንደዛ ነው የሚላቸው እኮ ቀሰቀሱት። ተነሳና ማዕበሉን ነፋሱን ገሰጸው። ከዛ ደግሞ መደነቅ ጀመሩ። እኛ እንደዚህ ነው የምንሆነው። አገር ሊጠፋ ነው፣ ልንቃጠል ነው፣ አገራችን ልትገለበጥ ነው፣ ቤታችንን ሊደረማመስ ነው ብለን እያወራን ጸጥ ሲል ደግሞ ወዲያው እንረሳውና ተአምር ነው፣ አይ እግዚአብሔር እንላለን። ቅድም ለምን እግዚአብሔር አላለን? እግዚአብሔር ተአምረኛ ነው፣ እግዚአብሔር ድንቅ ነው ይላል። ሁሉም በሰላሙ ቀን ሁሉም ሰባኪ ነው፣ ሁሉም ደግሞ አሸብሻቢ ነው። ችግር ሲፈጠር እግዚአብሔር አለ፣ የምድር ሁከትና ሀይል ምንም አያመጣም። ሁሉም በእግዚአብሔር እየተረገጠ ነው። አንተ ክፋት፣ አንተ የዓለም ወሬ፣ አንተ ማዕበል ጸጥ በል ለምን አላሉ? ኢየሱስ ምንድን ነው ያላቸው? እምነታችሁ የታለ? እምነት የላችሁም እንዴ? በእምነታችሁ ለምንድን ነው የማትጽኑ ያላቸው። እምነት ኃይል በነገራችን ላይ ይሄ እምነት ብዙዎችን የሚያጨቃጭቅ ነው። የሚያምን ሰው በእምነቱ መመካትና በእምነቱ መስራት ይኖርበታል። ዝም ብሎ ማመን ዝም ብሎ ማመን ነው ሰይጣን የሚያምን ማንም ሰው እግዚአብሔር አለ ሲባል አዎ አለ ብሎ ያምናል የለም የሚል የለም ጥቂት ሊሆኑ ይችላሉ የለም የሚሉትም የሆነ ችግር ውስጥ ገብተው በሆነ መንገድ ካልሆነ በስተቀር ውስጣቸው ሙሉ በሙሉ የለም ወደሚል ፍጻሜ ደርሶ አይደለም ለተልኳቸው ነው እንደዛ የሚሉት እሱን ተውት ሌላ ጉዳይ ማንም እግዚአብሔር እንዳለ ያምናል ግን ያ እምነት እኛ ውስጥ ይሰራል ወይ ችግር ሲፈጠር እግዚአብሔር አለ እግዚአብሔር ከኔ ጋር እያለ ምንም አልሆነም ይሄ ችግር እንኳን ቢጎዳኝ በጉዳት ውስጥ ሰብሮ የሚወጣ ህያውነት አለኝ፣ እግዚአብሔር ከኔ ጋር የሚል ህይወት አለ። ስለዚህ ልንጠፋ ነውና ተነሳሉት። ይሄ በመዘንጋት ውስጥ ያለ ጩኸት ይባላል። ብዙዎቻችን እንደዚህ ነው። ታመን፣ ተቸግረን፣ ተሰደን፣ ብዙ ነገር ደርሶብን፣ አልቅሰን፣ ጮኸን ጮኸን ጮኸን በቃ ያ ነገር ተሳክቶልን ወደ ጥግ ደርሰን ደሴቱ ላይ ደርሰን መራመድ ስንጀምር መብላት ስንጀምር ማረፍ ስንጀምር በቃ ተኝተን መነሳት ስንጀምር ጥሩ እንቅልፍ ስንተኛ ጥሩ ልብስ መልበስ ስንጀምር ይረሳና በዛውን እንኖራለን። ከዛ ደግሞ በሆነ ጊዜ ነውጥ ሲነሳ ደግሞ እግዚአብሔር ሆይ የት ሄድሃል ብለን እንጮሃለን። እግዚአብሔር የትም አይሄድም። እግዚአብሔር ከኛ ጋር ነው ያለው። ስለዚህ ስንገባ ወይም ትምህርታችንን ስንጀምር ወደ ጠየቅኳችሁ፣ ወደ መጀመሪያው ጥያቄ የሚመለስ ህይወታችሁን እንዴት ነው ምትኖሩት? አለም ወኔ ባነሳ ዝም ብሎ እብዱም ነጋዴውም፣ ሁከት ፈጣሪውም፣ ሴረኛውም፣ ጤነኛውም ባወራ ቁጥር በዛ ወሬ የምትናጡ ሰዎች በመዘንጋትና በመጮህ ውስጥ የምትኖሩ ናቸው ወይስ በእምነት ውስጥ ባለ ሰላም ነው የምትኖሩ? ይህ ነው ጥያቄ። አሁን መልስ ስጡ። ሀሳቡ ይግባችሁ። ሁልጊዜም ህይወታችሁን ከእግዚአብሔር ጋር ኑሩ። በእምነት ውስጥ ባለ እረፍት እግዚአብሔር ያኖራቸዋል። በመዘንጋትና በመጮህ ውስጥ የምትኖሩ ከሆነ ግን ሁል ጊዜ ሕይወታችን ችግር ውስጥ ነው የሚወድቀው። ጸሎታችንም ከንቱ ነው የሚሆነው። በነገራችን ላይ ወጣ ገባ ከሆነ ሕይወታችን ጸሎታችንም የሚሰማ አይደለም። ስለዚህ ደቀ መዛሙርት ምን አሉ? ልንጠፋ ነውና ተነስ አሉት። ይሄ ያልበሰለ ሰው ጩኸት ነው። ይሄ አብሮት ያለውን ኃይል ያላየና ያላመነ ያልተረዳ የዘነጋ ሰው ጩኸት ነው። ስለዚህ ይህንን ትምህርት በዚህ መልኩ ተርጉሙትና ለራሳችሁ ውሰዱት። የዛሬው ትምህርታችን ይሄ ነው በአጭሩ የምትኖሩት ሕይወት እንዴት። እግዚአብሔርን አትርሱት፣ ግዴላችሁም እግዚአብሔርን አትርሱት። እግዚአብሔር ሁል ጊዜ ከእናንተ ጋር ነው። እግዚአብሔር በእናንተ ውስጥ የሚኖር ህያው መንፈስ የሚጠብቃቸው የሚጠብቃችሁ፣ የሚያስተምራችሁ ስህተት ስትሰሩም የሚገስጻችሁ ነው እንጂ በሆነ ቀን የምትጮሁለት፣ በሆነ ቀን ደግሞ ረስታችሁት እንዳልተፈጠረ የምትሆኑለት አምላክ አይደለም። ስለዚህ ህይወታችሁ ምን አይነት ነው የሚለውን ከዚህ ትምህርት ወስዳችሁ ለራሳችሁ መልስ ስጡ። የመጽሐፉን ክፍል እንሂዱና በደንብ አንበቡትና ደጋግማችሁ ደጋግማችሁ ለህይወታችሁ እንደሚጠቅማችሁ አድርጋችሁ ውሰዱት፣ ተረዱት፣ ራሳችሁ ላይ እንዲተገበርም አድርጉት። አመሰግናለሁ ለነበረን ጊዜ። ደጎ አባታችን የተመሰገነ ይሁን። በተወደደ አክብሮት ሰላም ብያለሁ። በድጋሚ እስከምንገናኝ ደህና ሆኑልን።